የተወደዳችሁና የተከበራችሁ የኢትዮኒስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ እና አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማረስ ጀምረናል። ከኢትዮኒስ የዜና ጉጃ ጋር አብራችሁ እንድትቆይ ግብዣችን ነው። በቅድሚያም አርስ ዜናዎችን አስቀድማለሁ። አገዛዙ በአማራ ክልል ደጋ ዳሞት ወረዳ ፈጽሞ የድሮን ጥቃት ጉዳት ደረሰ። በክሉ ወሎ ቀጠና የፋኖ ኃይሎች በከፈቱት ውጊያ በርካታ የአገዛዙ ወታደሮች መገደላቸው የተሰማ ሲሆን በሌላ በኩል የብልጽግና አገዛዝ ሰራዊት ትምህርት ቤቶችና ሌሎች የህዝብ መገልገያ ተቋማትን በወታደራዊ ካምፕነት እየተጠቀመ መቀጠሉን ተጋልጧል። በዝርዝር እንመለከተዋለን። ኤርትራ የኢትዮጵያ ገዢ ብልጽግና ፓርቲ ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ የማቋቋም ፍላጎቱ የደህንነት አመክንዮም ሆነ የደህንነት ትሩፋት የለውም አለችም። ኤርትራ የአብይ አህመድን የወራ ፍላጎት መተችቷና ተቃውሞ ማሰማቷን የቀጠለች ሲሆን ኢሳያስ አፈወርቂ ወደ ተለያዩ ሀገራት መሄድ ይህንን ጸረ ብልጽግና እንቅስቃሴያቸውን እያሰፉ ነው። የሻዕቢያ አገዛዝ ፕሬዝዳንት ኢሳያስ ዛሬ ወደ ሱዳን አቅንተው በፖርት ሱዳን ከጄኔራል አልቡርሃን ጋር ተገናኝተዋል። በዝርዝር እናየዋለን። በትግራይ የጄኔራል ታደሰ ወረዳ አመራር ውድቀት ገጥሞታል ተባለም። የጀኔራሉ መንግስት ውድቀት ስለገጠመው አዲስ መንግስት መቋቋም አለበት ሲል የትግራይ ዓለም አቀፍ ምሁራን ስብስብ ጥሪ አቅርቧል በተጨማሪነት የምናየው ጉዳይ ነው ኖርዌይ የኤርትራ መንግስት የሚደግፉ ትውልድ የኤርትራውያን ዜግነትን እንደምትነጥቅ አስታውቃለችም። ኤርትራውያን በትውልድ ሀገራቸው ሳሉ ለግዳጅ ውትድርና ለስርዓት ለብዝበዛና ለስቅይት እንደሚጋለጡ በመጥቀስ በኖርዌይ ጥገኝነት ከጠየቁ በኋላ ለኤርትራ መንግስት ድጋፍ እንደሚሰጡ ተገልጿል በዝርዝር እናየዋለን መፈንቅለ መንግስት የተፈጸመባቸው የጊኒ ቢሳዋ ፕሬዚዳንት ወደ ሴኔጋል መሸሻቸውን ሰምተዋል። መፈንቅለ መንግስት የተፈጸመባቸው የጊኒ ቢሳዋ ፕሬዚዳንት ኡማሮ ሲሲኮ ኤምባሎ ወደ አጎራባቸው ሀገር ሴኔጋል መግባታቸውን የአገሪቱ ውጭ ጉዳይ ሚኒስቴር ይፋ አድርጓል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። አገዛዙ በአማራ ክልል ደጋ ዳሞት ወረዳ ፈጽሞ የድሮን ጥቃት ጉዳት ደረሰም በክልሉ ወሎ ቀጠና የፋኖ ኃይሎች በከፈቱት ውጊያ በርካታ የአገዛዙ ወታደሮች መገደላቸውም ተሰምቷል። በክልሉ ምዕራብ ጎጃም ዞን ደጋዳሞት ወረዳ አገዛዙ በፈጸመ የድሮን ጥቃት ሰብአዊና ቁሳዊ ጉዳት መድረሱን የኢትዮኒስ የመረጃ ምንጮች ተናግረዋል። ህዳር 19/2018 ዓ ም በደጋዳሞት ወረዳ ዳማ ማርቆስ በተባለ አካባቢ የመጀመሪያ ደረጃ ትምህርት ቤት ላይ የተፈጸመው የድሮን ጥቃት ነው። ሁለት ሴቶችን ጨምሮ ወጣቶች መገደላቸው የተሰማው በድሮን ጥቃቱ የዳማ ማርቆስ የመጀመሪያ ደረጃ ትምህርት ቤት ክፍሎች ወድመዋል ሲሉ የመረጃ ምንጮች አረጋግጠዋል። በቀጠናው ደጋዳሞት፣ ደንበጫ፣ ማቻከል፣ ቋሪት፣ ሰከላና ቢቡኝ ወረዳዎች ዛሬ ህዳር ሀያ 2018 ዓ.ም ጠዋት ጀምሮ የድሮን አሳ መቀጠሉ ተጨማሪ ጥቃት ሊፈጸም ይችላል በሚል ስጋት መኖሩን አክለው ተናግሯል። በሌላ በኩል በደቡብ ወሎ ዞን አምባሰል ቀጠና በቀጠለው የአገዛዝ ጦርና የፋኖ ኃይሎች ውጊያም ከፍተኛ ጉዳት መረሱን የፋኖ ኃይሎች የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። ከሀብሩ ወረዳ መርሳ ከተማ ወደ አምባሰል ወረዳ ጎርባ አካባቢ የተንቀሳቀሰው የአገዛዝ ጦር በፋኖ ኃይሎች ውጊያ ተከፍቶበት ከባድ ጉዳት ማስተናገዱን ተከትሎ ከአካባቢው ጥሎ መውጣቱም ተሰምቷል። በተመሳይ በአምባሰል ወረዳ ምዕራባዊ ክፍል እንዲሁም ከደላንታ ወረዳ ውጊያ የተከፈተበት የአገዛዝ ጦር ወደ ደሴ ሲመለስ ተለያየን አካባቢ ተረ የተባለ ስፍራ በፋኖ ኃይሎች የደፈጣ ውጊያ ተከፍቶበት በርካታ ወታደሮች መገደላቸውን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ አስታውቋል። ይህ በእንዲህ እንዳለ አገዛዝ ጦር በሰሜን ወሎ ዞን መቄት ወረዳ ለመንገድ ጠረጋ ልማት ስራ በወጣ ሕዝብ ላይ ከባድ መሳሪያ ተኩስ በመክፈት ጉዳት ማድረሱን አፋባ ሚኒሊክ አስታውቋል። በአትክልትና ፍራፍሬ አምራችነት የሚታወቀው የአካባቢ ማህበረሰብ ምርቱን ወደ ከተማ ለማስገባትና በተሻለ ዋጋ ለመሸጥ በማሰብ በጉልበቱ መንገድ እየሰራ ባለበት በአገዛዝ ጦር የከባድ መሳሪያ ጥቃት ተፈጽሞበት ስድስት ሰዎች ተጉድተዋል ነው ያለው አፋባ ሚኒሊክ። በሌላ በኩል የብልጽግና አገዛዝ ሰራዊት ትምህርት ቤቶችና ሌሎች የህዝብ መገልገያ ተቋማትን በወታደራዊ ካምፕነት እየተጠቀመ ቀጥሏል ተብሏል። በአማራ ክልል ሸዋ ቀጠና ባሉ የወረዳ ከተማዎች የአገዛዙ ሰራዊት ካምፕ አድርጎ የሚጠቀም የተሰጣቸው የሲቪክና ሃይማኖታዊ ስፍራዎችን በመለየት ይፋ ያደረገው የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛትዝ ነው ተቋሙ በዛሬ እለት ህዳር 22 2018 ዓም ባሰራጨው መረጃ የአገዛዙ ጦር አየር ወለድ ኮማንዶ ክፍለ ጦሮች በሸዋ ቀጠና ትምህርት ቤቶችን፣ የሃይማኖት ተቋማትና የግብረ ሰናይ ማህበራት ቢሮዎችን ካምፕ አድርጎ ይገኛል ሲል አጋልጧል። የአማራ ፋኖ ሸዋ ጠቅላይ ግዛትዝ በሚያስተዳድራቸው በሁሉም የሸዋ ቀጠናዎች የህዝብ መገልገያ ተቋማት ከሰራዊታችን ነጻ ሆነው መደበኛ ስራቸውን እያከናወኑ በሚ በሚገኙበት ሁኔታ የብልጽግና አገዛዝ በሚገኝባቸው ከተሞች ግን የህዝብ መገልገያ ተቋማት ወታደራዊ ካምፕ ተደርገው ከመደበኛ አገልግሎታቸው ውጭ ሆኗል ብሏል። በዚህ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የአገዛዝ ጦር አየር ወለድ ክፍለ ጦሮች በሸዋ ቀጠና ብቻ ከሰባ በላይ ትምህርት ቤቶችና ሌሎች የህዝብ ተቋማትን አገዛዝ በወታደራዊ ካምፕነት እየተጠቀምባቸው እንደሚገኝ በስም በመጥቀስ ዘርዝሮ አቅርቧል። ጠቅላይ ግዛቱ በቀጠናው ጅውር፣ እናዋሬ፣ ለሚ፣ እፍራታና ግድም፣ ወገሬ፣ ዘመሮ፣ መሀል ሜዳ፣ ሰላ ድንጋይ፣ ጣር ማበር ሬማ ሚዳ፣ ሸዋሮቢት፣ አንኮበር፣ አንጾኪያ፣ ሀገር ማርያምና ሌሎች አካባቢዎች የሚገኙ ትምህርት ቤቶችን ጠቅሶም በአገዛዙ ወታደራዊ ካምፕነት እየዋሉ እንደሚገኙ አጋልጧል። የብልጽግና አገዛዝ በአማራ ክልል ትምህርት ቤቶች የተማሪዎች እንዳያስተምሩ በማድረግ ረገድ የፋኖ ኃይሎች ወት ተደጋጋሚ ሲሆን እጅ የሚሰማ ቢሆንም የራሱ የአገዛዝ ጦር በካምፕነት ስለሚጠቀምባቸውና ከመደበኛ አገልግሎታቸው ውጭ ስላደርጋቸው ትምህርት ቤቶች ግን ሲናገር አይሰማም። ኤርትራም የኢትዮጵያ ገዥ ብልጽግና ፓርቲ ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ የማቋቋም ፍላጎቱ የደህንነት አመክንዮም ሆነ የደህንነት ትሩፋት የለውም አለችም። ኤርትራ የአብይ አህመድን የወራ ፍላጎት መተችቷና ተቃውሟን ማሰማቷን የቀጠለች ሲሆን ኢሳያስ አፈወርቂ ወደ ተለያዩ ሀገራት መሄድ ይህንን ጸረ ብልጽግና እንቅስቃሴቸውን እያሰፉ ነው። የሻዕቢያ አገዛዝ ፕሬዚዳንት የሆኑት ኢሳያስ አፈወርቂ ዛሬ ወደ ሱዳን አቅንተው በፖርት ሱዳን ከጀነራል አልቡርሃን ጋር ተገናኝተዋል። ኢሳያስ አፈወርቂ ከብልጽግና አገዛዝ ጋር የገቡበትን ወታደራዊ ውጥረት ተከትሎ ከፍተኛ የዲፕሎማሲ እንቅስቃሴ እያደረጉ ይገኛሉ። ኢሳያስ በግብጽ ካይሮ ለቀናት የወሰደ ውይይትና ጎብኝት አድርገው የተመለሱ ሲሆን አሁን ላይ ደግሞ የተለያዩ ሀገራት ወዳጆ ቸውን ወደ አስመራ መጥራታቸውን አቁሞ እሳቸውም ከአስመራ ወጥተዋል። ዛሬም ኢሳያስ በጦርነት እየረዷቸው ነው ከተባሉትና እሳቸውም ከሚታሙባቸው ጀነራል አልቡርሃን ጋር ለመገናኘት ሱዳን ገብተዋል። በሱዳን የቀጠለው ደም አፋሳሽ ጦርነት ለማስቆም በአሜሪካና ሌሎች ሀገራት የሚደረገው እንቅስቃሴና የተኩስ አቁም እቅድ በቀረበበት ጊዜ ነው። ኢሳያስ አፈወርቂ ወደ አልቡርሃን የሄዱትም አልቡርሃን የሰሜኑን የሱዳን ክፍል ካርቱምን ጨምሮ የተቆጣጠረውን ኃይላቸውን እያጠናከሩ በአንጻሩ ደግሞ የአሜሪካና አጋሮቿን የተኩስ አቁም ጥሪ በቀድሞውን ሁኔታ ውድቅ ካደረጉ በኋላ አጋራቸው ኢሳያስ አፈወርቂ በፖር ሱዳን ተቀብለዋል። ኢሳያስ በቀጠናው በተለይም በቀይ ባህር ጉዳይ ላይ ከፍተኛ ወታደራዊ ውጥረትና ጦርነት እየተስፋፋ በመጣበት ሁኔታ ላይ ለመምከር ነው ወደ ሱዳን የሄዱት የሚሉት የአስመራ የመረጃ ምንጮች፣ በተለይም አልቡራንና ኢሳያስ ጸረ አብይ አህመድ እንቅስቃሴያቸውን ለማጠናከር ያስችላቸዋል ተብሏል። ኤርትራ የብልጽግና አጋዛዝ የጋረጠባትን የወራ አደጋ ለመቀልበስ ከዲፕሎማሲ እንቅስቃሴ ጎን ለጎን በእያንዳንዱ የብልጽግና እንቅስቃሴ ላይ ምላሽ እየሰጠች ቀጥላለች። የማስታወቂያ የማነ ገብረ መስቀል በቀይ ባህር የጦር መንደር ግንባታ የብልጽግና ፍላጎት በቂ ምክንያት የለውም ይላሉ። የጉዳይ ዋና ውዝግብ የባህር በር አይደለም ያሉት የማነ ኢትዮጵያ ለንግድ አገልግሎት አዋጭ የሆኑ ስምምነቶች ላይ ለመድረስ በርካታ አማራጮች አሏት ይላሉ። የማነ ጨምሮም የራስ የባህር በር ማግኘት የሚለው አጀንዳ ግን አደገኛና የኢትዮጵያ ጎረቤቶች ሉዓላዊነትና የግዛት አንድነት የሚጥስ መሆኑን ገልጸዋል። የማንም ሌላኛው የብልጽግና ፓርቲ አስገራሚ የራስን የባህር በር ጥያቄ ቀይ ባህር ዳርቻ ላይ የባህር ጣቢያ ለማቋቋም ፍላጎት ያለው መሆኑን በተደጋጋሚ ጉዳይ መግለጡ ነው ማለት ተችተዋል። የንግድ ልውውጡ በቀይ ባህር በኩል የሚያደርግ ማንኛውም ሀገር ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ መቋቋም ሕጋዊ መብት ይኖሯል ማለት እንዳልሆነ የማነ በጽሑፋቸው ላይ ጠቅሰዋል። ብልጽግና ፓርቲ የውጭ ወታደራዊ አዛዦች በአዲስ አበባ አንዳንድ ጊዜም የሚያደርጓቸው ተራ ጉብኝቶች አጣሙ የማቅረብ አሰልች አካሄድ ጀምሯል ማለት የማን አያይዞ የተቹ ሲሆን ፓርቲው የአሜሪካ የአፍሪካ ቀንድ ወታደራዊ እዝ እንዲሁም የጣሊያን ባህር ኃይልና የፈረንሳይ ጦር ኃይል አዛዦች በኢትዮጵያ ያደርጓቸውን ጉብኝቶች የባህር በር የማግኘት ፍላጎቱን የሚደግፉ አስመስሎ አቅርቧቸዋል ብሏል። የብልጽግና ጠቅላይ ሚኒስትርና ኢታማ ጆር ሹም ብርሃኑ ጁላ እንዲሁም ሌሎቹም በቅርብ ጊዜያት የውጭ ሀገር የጦር አመራሮችና የሀገራት ተወካዮችን ተቀብለው ያነጋገሩ ሲሆን ቀይ ባህርን በተመለከተ አድርጓቸው ያሏቸውን ንግሮች በሚዲያዎቻቸው አሰምተዋል። ታዲያ እነዚህ የውጭ ሀገራት የወታደራዊ አዛዦችና አታሾች በጉዳዩ ላይ በቀጥታ ሲናገሩ ባይደመጥም የብልጽግና ሚዲያዎች ግን ኢትዮጵያ በቀይ ባህር በኩል ብትወጣ ደስተኛ ነን አሉ የሚለውን መረጃ ማቅረባቸውን ተከትሎ ነው የማነ ገብረመስቀል ይህ ተራ ጉብኝትን አጣሙ የማቅረብ አሰልች አካሄድ ይከተላሉ በማለት ትችታቸውን ያሰሙትም። በትግራይ የጀነራል ታደሰ ወረዳ አመራር ውድቀት ገጥሞታል ተባለ። የጀነራሉ መንግስት ውድቀት ስለገጠመው አዲስ መንግስት መቋቋም አለበት ሲል የትግራይ ዓለም አቀፍ ምሁራን ስብስብ ጥሪ አቅርቧል። ሌተራል ጀነራል ታደሰ ወረዳ የሚመሩት የትግራይ ጊዜያዊ አስተዳደር ከፍተኛ ውድቀት አጋጥሞታል ሲል የትግራይ ዓለም አቀፍ የምሁራን ባለሙያዎች ስብስብ አዲስ ባቀረበው የግምገማ ሪፖርት ወቀሳውን አቅርቧል። የተለያዩ ሚዲያዎች በተመለከቱት ሪፖርት ላይ በአቶ ጌታቸው ረዳ አመራር ወቅት ምክክር ተደርጎባቸው የትግራይ ከቀውስ ለማውጣት የክልሉን ዘላቂ ጥቅሞች ለማስከበር የተለያዩ አስር ጉዳዮች ላይ አሁንም በሌተናል ጄኔራል ታደሰ ወረደ አመራር ፍጹም ተዘንግተው ክልሉ ለበለጠ አደጋና የጦርነት ስጋት ዳርገውታል ብሎ ያምናል ብሏል። ሪፖርቱ የትግራይ ዓለም አቀፍ የምሁራንና ባለሙያዎች ስብስብ ይፋ ባደረገው የክልል ጊዜያዊ አስተዳደር ሁሉን አቀፍ የስራ አፈጻጸም የተመለከተ ባለ አስር ገጽ የስምንት ወራት ሪፖርት ሌተና ጄኔራል ታደሰ ወረደ የሚመሩት ጊዜያዊ አስተዳደር ከፍተኛ ውድቀት አጋጥሞታል ብሏል። የፕሪቶሪያውን ስምምነት አፈጻጸም፣ ጦርነትን ማስቀረት፣ ዘላቂ ሰላም ማስፈን፣ ሁሉን አቀፍ ካቢኔ ማዋቀር ሁሉን ያሳተፈ ምክክር ከኤርትራ መንግስት ጋር ተጀምሯል ስለሚባለው ግንኙነት ወይም ጽምዶ፣ የትግራይ የጸጥታ ኃይሎችና ና በአፋር ያሉት ታጣቂዎች ሁኔታ፣ የመገናኛ ብዙሀን ምህዳር በአጠቃላይ ሪፖርቱ በአስር ዘርፎች በመከፋፈል ግምገማውን በዝርዝር አስቀምጧል። በአቶ ጌታቸው ረዳ ፕሬዚዳንትነት ጊዜ በአስር ዘርፍ ላይ በከፋፈላቸው ጉዳዮች ላይ ክፍተቶች ቢኖሩም የተሻለ አሰራር ሁኔታ እንደነበር ጠቅሰው ሌተናንት ጄኔራል ታደሰ ወረዳ ኃላፊነቱ ከተረከቡ በኋላ ግን መሻሻል አሳይቶ የነበሩ የክልሉ የምክክር ካውንስል እንዲሁም የመገናኛ ብዙሀን ምህዳር ጨምሮ ጨምሮም በርካታ ጉዳዮች ችግር ላይ መውደቃቸውን አንስቷል። ባለፉት ስምንት ወራት ብቻ ግጭት ቀስቃሽ ንግሮች መባባሳቸውና ይህም የፕሪቶሪያ ስምምነት አደጋ ላይ እንደጣለው ሪፖርቱ ያብራራል። ማህበራዊና ፖለቲካዊ ልዩነቶች በመስፋታቸው አለመተማመን መንገሱን ያመለከተው ሪፖርቱ አስተራሩ አፋጣኝ የማስተካከያ እርምጃዎችን ካልወሰደ አደገኛ መዘዝ ሊኖረው እንደሚችል አስጠንቋል። የትግራይ ጸጥታ ኃይል ከፖለቲካ ወገንተኝነት ነጻ እንዲሆን ካልተደረገ መዘዙ የከፋ እንደሚሆን አሁንም እየተባሱ ያሉ ችግሮች ምራቸውን በግምገማ መመልከቱን የትግራይ ዓለም አቀፍ ምሁራን ማህበር ግምገማ አመላክቷል። ከኤርትራ ጋር የተጀመረው ትብብር የትግራይን ዘላቂ ጥቅም አደጋ ላይ የሚጥል ከዛም አልፎም የትግራይን ህዝብ በኤርትራ መንግስት ዳግም ጭፍጨፋ አሳልፎ የሚሰጥ ነው ሲል ሪፖርቱ አስጠንቅቋል። የክሉ ጊዜ አሰራር ሁሉን አካታች በሆነ መልኩ እንደገና እንዲቋቋምና ወደ ህጋዊ መንግስት የሚደረገው ሽግግር በነጻ ፍትሃዊና፣ ግልጽ በሆነ ምርጫ እንዲመራ ማድረግ ረገድ የሚመለከታቸው አካላት ኃላፊነታቸው እንዲወጡ ጥሪ አቅርቧል። ኖርዌይ የኤርትራ መንግስት የሚደግፉ ትውልደ ኤርትራውያንን ዜግነት እንደምትነጥቅ አስታወቀችም። ኤርትራ በትውልድ ሀገራቸው ሳሉ ለግዳጅ ውትድርና፣ ለእስራት፣ ለብዝበዛና ስቃይ እንደሚጋለጡ መጥቀስ በኖሮ ጥገኝነት ከጠየቁ በኋላ ለኤርትራ አምባገነን መንግስት ድጋፍ እንደሚሰጡ ተገልጿል። የኖሮ የስደተኞች አገልግሎት ተቋም እንዳለው ለሁለት ዓመታት ምርመራ ካደረገ በኋላ የኤርትራ መንግስት የሚደግፉ የኖሮውያን ኤርትራውያንን ዜግነት ለመንጠቅ ወስኗል። የኖሮ የዜግነት የተሰጣቸው ኤርትራውያኑ ለኤርትራ መንግስት ድጋፍ ይሰጣሉ ያለው አምስት አባላት ያሉት መርማሪ ኮሚቴ ነው። 135 ኤርትራውያን ላይ ምርመራ ያደረገ ሲሆን ማህበራዊ ሚዲያ ላይ የሚጽፉትን እንዲሁም ሌሎች ሰዎች ስለ እነሱ የሚናገሩትን ተከታትሏል። ምርመራ የተደረገባቸው 135 ሰዎች የኖሮ ዜግነት የተሰጣቸው ሲሆን ላለፉት 8 ዓመታት በኖሮ ኑረዋል። እስካሁን ድረስ 20 ሰዎች መኖሪያ ፍቃዳቸውን ሲነጠቁ፣ የሌሎች 30 ሰዎች ደግሞ እየተመረመረ ነው ይላል ቢቢሲ። በአጠቃላይ ምን ያህል ሰዎች ዜግነታቸውን እንደሚነጠቁ ግን ግልጽ አይደለም። በኖሮ ህግ መሰረት በሀገር ጥገኝነት የጠየቁ ሰዎች የሚሰጣቸው መኖሪያ ፍቃድ ወይም ዜግነት ሊነጠቅ ይችላል። የመኖሪያ ፍቃድ ወይም ዜግነት የተሰጣቸው ስደተኞች አንዳች ስህተት ከተገኘባቸው ውሳኔ ሊቀለበስ እንደሚችል ህጉ ይደነግጋል። የኖርዌ መንግስት የትውልድ ኤርትራውያንና ና የመሪያ ፍቃድ ወይም ዜግነት ሲነጠቅ የአሁኑ ለመጀመሪያ ጊዜ አይደለም። ኤርትራውያን በትውልድ ሀገራቸው ሳሉ ለግዳጅ ውትድርና፣ ለስርአት ለብዝበዛና ለስቅይት እንደሚጋለጡ በመጥቀስ በኖሮ ጥገኝነት ከጠየቁ በኋላ ለኤርትራ አምባገነን መንግስት ድጋፍ እየሰጡ ይገኛሉ ተብሏል። የኖሮ የስደተኞች አገልግሎት ተቋም እንዳለው ኤርትራውያኑ ለኖሮ መንግስት የገለጿቸው የግዳጅ ብሔራዊ ውትድርና የሰብአዊ ጥሰቶችና ስርአት ትክክል አይደሉም። የኖሮ መንግስት ምርመራ የከፈተው በኤርትራ መንግስት ደጋፊዎችና ተቃዋሚዎች መካከል ከሁለት አመታቶች በተነሳ ግጭት ምክንያት ነው። በዚህ ግጭት ውስጥ ተሳታፊ ከነበሩ ኤርትራውያን አንዱ እንደ አውሮፓውያን አቆጣጠር በ2013 በኖሮ ጥገኝነት ያገኘ ግለሰብ ሆኖ ተገኝቷል። የኖሮ የስደተኞች አገልግሎት ተቋም እንዳለው ትውልደ ላይ የተካሄደው ምርመራ በዋነኛነት ያተኮረው ለመንግስት ድጋፍ በሚሰጡት ላይ ነው። በኦስሎና በበርገን ከዚህ ቀደም በኤርትራ መንግስት ደጋፊዎችና ተቃዋሚዎች መካከል ግጭት የተከሰተባት ከተማ ናት። ቢቢሲ የኤርትራ መንግስት የሚደግፉ ስደተኞች ላይ ምርመራ ከተከፈተ በኋላ ተቋርጦ የነበረ ሲሆን በድጋሚ ምርመራው መጀመሩን አውቅ ያለው ማለት ዘግቧል። መፈንቅለ መንግስት የተፈጸመባቸው የጊኒ ቢሳዋ ፕሬዚዳንት ወደ ሴኔጋል ሸሹ። መፈንቅለ መንግስት የተፈጸመባቸው የጊኒ ቢሳዋ ፕሬዚዳንት ኡማሮ ሱሲኮ ኦምባሎ ወደ አጉራባቿ ሀገር ሴኔጋል መግባታቸውን የሀገሪቱ ውጭ ጉዳይ ሚኒስትር አስታውቋል። በዚህ ሳምንት መፈንቅለ መንግስት በፈጸሙ ወታደሮች ተይዘው የነበሩት ፕሬዚዳንቱ ወደ ሴኔጋል የገቡት ተለቀው እንደሆነ ባለስልጣናት ተናግረዋል። መፈንቅለ መንግስት ፈጻሚዎቹ ፕሬዚዳንቱን የለቀቁት የምዕራብ አፍሪካ ትብብር ብሎክ ከሆነው ኢኳስ አማካኝነት በተደረገ ድርድር ነው ተብሏል። ጊኒ ቢሳዋ ውስጥ የተፈጠረው ውጥረት እየጨመረ ባለበት በዚህ ወቅት የተደረገው ድርድር ፕሬዝዳንቱ ደህንነታቸው ጠብቀው እንዲተላለፉ ያለመ ነበር። የሴኔጋል ውጭ ጉዳይ ሚኒስትር በወጣው መግለጫ ኦምባሎ ሐሙስ ምሽት በቻርተርድ ወታደራዊ አውሮፕላን በሰላምና በጤና ወደ አገሪቱ መግባታቸውን አስታውቋል። በጊኒ ቢሰዋ ስልጣን የያዘው ወታደራዊ ኃይል በበኩሉ ጄኔራል ሆራታ ናታሞ በሽግግር መሪነት ለአንድ አመት ሀገሪቱ እንዲመሩ ሾሟል። የረቡዕ ዕለት መፈንቅለ መንግስት የተፈጸመው በአገሪቱ የተደረገው ፕሬዚዳንታዊና ፓርላሜንታዊ ምርጫ ጊዜያዊ ውጤት ይፋ ሊደረግ አንድ ቀን ሲቀረው ነው ኃይል የምርጫ ሂደቱን አግዶ ውጤቱን ይፋ እንዳይደረግ ከልክሏል። በምርጫው ሲወዳደሩ የነበሩት ኦምባሎና በጠባብ ልዩነት የሚፎካከረው ፈርናንዶ ዲያስ በበኩላቸው ሁለቱ በፕሬዝዳንታዊ ምርጫው ማሸነፋቸውን አውጇል። ወታደራዊ ኃይል መፈንቅለ መንግስት ያካሄደው ስማቸው ባልጠቀሳቸውና የታዋቂ አደንዛዥ እጽ አዘዋዋሪ ድጋፍ አላቸው ያላቸውን ፖለቲከኞች ሀገሪቱን ወደ አለመረጋጋት የመክተት ሴራ ለማክሸፍ እንደሆነ ተናግሯል። ወታደራዊ ኃይል የሰዓት እላፊም ጥሏል። በሴኔጋልና ጊኒ መካከል የምትገኘው ጊኒ ቢሳዋ የአደንዛዥ ዕፅ አዘዋዋሪዎች ማዕከል በመሆን ትታወቃለችም። በአውሮፓውያን 1974 ከፖርቱጋል ቅኝ ግዛት ነጻ ከወጣች ጊዜ አንስቶ የሀገሪቱ ሰራዊት ከፍተኛ ተጽዕኖ ያለው አካል ሆኖ ቆይቷል። መፈንቅለ መንግስቱን በተመለከተ በሀገሪቱ ነዋሪዎች ዘንድ የተፈጠረው ስሜት ግን የተደበላለቀ ነው ማለት ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የትዩኒስ ቤተሰቦች መረጃዎቻችን እነዚህ ነበሩም። መልካም ጊዜ እመኛለሁ።